አቤት፣ አቤት እኔ ማታ ሻወር ገብቼ ተኛለሁ። ከዛ በኋላ ፊቴን አጥቤ የምን ጦሃት ሻወር መግባት ነው። እኔም ከማንም ጋር እኔ ሻወር ልገባ ነው።

እኔ ግን አሁን ማለት ነው። እኔ እኮ ሻይ መፍላት አለብኝ። ሂጅ እኮ። እሺ ምንድን ነው ይሄ እግርምስ? ይሄ ሸፋፋ እግርምስ ስጨኝ። ብራነሽ ማለት ነው ሸፋፋ ብራነሽ። እኮ እንትን ፕራይቬት አድርጋ እኮ ለእኔ አትታየኝም እኮ። ለምን እንደሆነ አላቅም። አንቺ ብ- ብራነሽ ፕራይ- ፕራይቬቱን ፊች ፎሎ እኮ አያድግሽም። እኔ ቆንጆ ሰው ብዙ አይታይሽም ለምን ፕራይቬት አደረግሽው ስልክሽን?

አንቺ ጋር ነው፣ ከእናንተ ጋር ነው ስጽፍ ማለት ነው። አይታየኝ አንቺ ልብሽ መጥፎ ነገር ካላሰበ ልብሽ አምኖ ጥሩ ነገር ማሰብ አስበው ከጻፈ ኖርማል እኮ ነው። ልብሽ ብቻ ይመን እንጂ ቅንቅና ቅንቅና። አንቺ ቅንቅና የሚሆንችልሽ ልጅ በጠዋቱ ቅንቅና አትበይም። ዌልካም፣ ሜሪዬ እንዴት ነሽ የእኔ ቆንጆ? ዌልካም ማታ የሌለውት ያልገባውት ከባሌ ጋር ነበርኩ። እንጆ እያደረግኩ ነው፣ ባሌ ጋር ተኝቼ ነበር። አንቺ ነሽ ማታ የት ነበርሽ? ያዙ አይደለ፣ እኔ የትመን ነበርኩም ባሌ ጋር ነበርኩኝ። ያልኩትና ምን እንድልሽ ነው፣ ይጠብሹ ሲፈልጉሽ ነበሩት ይወቁ ብዬ። አሁን ደግሞ ሪኬርድ ያደርጋለሁ። ይሄ አድርጎት አይደል፣ ችግር አለው ቲክቶክ ሰፈር እኮ እንደዚህ እኮ ነው እኔ ደግሞ ጣጣ የለኝ ምን አገባኝ እኔ ሰላም ምን እያለች ሰማዋቴም ሰላም ግን ነብሶ አይማርም ብሩኬ እኔ በውስጥ መቶ ምን አለኝ አንቺ አንቺን የነከሰው አትፊቺ ብቻ ሃይማኖት ብቻ አትንቂ ብለዋል እንደዛ ይወራል አሁን ውሸቷ ነው ሰላም ሰላም ውሸቷ ነው ማርያምን ሰላም ነው አትመኗት ምንምን እንደሆን ያወራቸ ሪቅር ተደርጎ ተለይኮልኝ ማለት ነው በጌጥ ይቺ ልጅ ኮ ልጅ ለማስተወቀር ነው ያልኳል

እንደ ሰው ሲሳደብም እራሱ ማለት ነው እንጂ ያለበት ብሩኬ፣ አሁን በውስጥ ሄዷል። እኔ እኮ በጣም በስንት ሥራት ነው እኔ የሚያስረብኝ ብዙ ነገር የሚያወራኝ። አሁን ብሩ እንደዛ ይላል ብለሽ ታምኛለሽ? አይልም። እግዚአብሔርን አላልኩት እኔ ያልኩት እሱ መቼም ቢሆን እንደዛ አይልም። እንደ ሰው ለምሳሌ ሀይሚን ቢቶ ማንኛውም ሰው ቢሆን

እነሱ ማለት ነው፣ እግዚአብሔርን ብዙ ጊዜ ማለት ነው እዚህ ያወራሉ። እነዚህ ሸቃላ ከዛ እነሱ ፕራንክ ብለው ይመጣሉ። ስለዚህ አታወሩ ዛሬ ጠዋቱን ጀምራቸው ውርታችሁ ደግሞ ነው።